ናቲ ከብዙ ጊዜ መጥፋት በኋላ ተመልሶ መጥቷል። ሰላም ሰላም ውዲ ቻናል ቤተሰቡ፣ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰቡ ስሪ፣ ችግር የለም አለን እናበረታታሻለን ላላችሁኝ እጅግ በጣም ነው የማመሰግን። ለምትወዱኝም እጅግ በጣም ነው የመወዳቸው። እኔ ሲጀምር ቤተሰቦችን በጣም ነው የመወዳቸው የምር ማለት ነው እና ኑሩልኝ ወዶቼ እንግዲህ ናቲ ተቀየርሽ ወይ? አንቺም ተቀየርሽ ወይ እያለ ነው ማለት ነው። መቀየሩ ለሄሉ ነው። አይ ናቲ ናቲ ሄሉ ስላንተ ያልሆነችው ነገር ምን አለ። እንግዲህ ያው ናቲ ታስሯል የተባለው ነገር እውነት ነው። ዛሬ በራሱ ጊዜ ተናግሯል። በእርግጥ እስር ቤት ነበርኩኝ ኩኝ እንደዛ ምናም ብሎ አላወራም፣ ግን ደግሞ ከሚያወራቸው አንፃር መረዳት ትችላላችሁ እንደታሰረ ነው፣ ብዙ ፈተናዎችን እንዳለፈ የሰው ልጅ ብዙ ፈተና ይፈተናል። ማለፍ የማይችለው ነገር ቢኖር ግን የሞቱን ቀን ነው። እና ምንም አይነት ፈተና ቢመጣ በእናንተ ላይ ሊያሰቃያችሁ፣ ሊጎዳችሁ ይችላል። ግን ደግሞ አልፎ እንደ ታሪክ ታወሩታላችሁ እና እንግዲህ ናቲ ከዛ መከራ ወጥቷል። እንኳን ደህና መጣ እንኳን ሰላም ወጣ። እውነት ለመናገር እኔ ማንም ስደተኛ ባይሰቃይ ደስ ይለኛል። እስር ቤት ደግሞ በሰው ሀገር፣ በእርግጥ እስር ቤት ከየትም ይሁን ከየትም እስር ቤት በጣም የሚያስጠላ ነገር ነው። ግን ደግሞ ማን እንደ ሀገር ከሀገራችሁ ላይ ብትታሰሩ ቢያንስ እንኳን ምግብ የሚያመጣላችኋል፣ ልብስ የሚያመጣላችሁ በሳምንት አንድ የመቶ ሰው ይጠይቃችኋል ከሰው ሀገር ግን ማንም አቤት አይላችሁም፣ እና ስሜቱ በጣም ከባድ ነው። እንደ እውነት እኔ ናቲን እንደዚህ ስለየው ደስ ብሎኛል። ምክንያቱም ማንም ሰው በመከራና በስቃይ ማለፍ የለበትም ብዬ አስባለሁኝ። እና እንግዲህ ወደ ሄሉ ሻ ስንሄድ ያው ሄሉ እንደተቀየረችበት እያወራ ነበረ። በዚህ አጋጣሚ ናቲ ስለ ሄሉ ምንም ነገር ከማለት በፊት ሄሉ ስለ እኔ ምን ታወራለች ብለህ ስቲቪዷቸውን ዞር ዞር እያልክ ይላቸው ማለት ነው ኢንተርቪው የተደረገችው ቤት ላይ እየገባ ስለአንተ በኮንፊደንስ ያላትን ስሜት ያደረግክላትን ነገር ሁሉ እኮ ዝርግፍ አርጋ የምትናገር ሴት ነች። እና የኔ ሀቀኛ የምር ምንም ነገር አደብቅም እኮ። በዚህ አጋጣሚ ሄሉ ከልቧ ፍቃ ማታወጣው ሰው ቢኖር ናቲና ናቲ ነው። ምክንያቱም እጅግ በጣም ነው የምትወደው። በጣም ናቲን ሲናገሩባት እንኳን የነብር አራስ ነው የምትሆነው። አትወድም ሄሉ ማለት ነው የምር በምትወደው ሰው እሷ ድርድር አታቀምና፣ እንግዲህ የናቴና የሄዱ ፍቅር በጣም በጣም ምርጥ የሆነ ፍቅር ነበረ። የት ደርሳል የተባለ ጥጃ ሊኳንዳ ቤት ተገኘ ይባላል። የት ደርሳል የተባለ ፍቅር እንደዚሁ ቀረ እንጂ። እኔ ግን ማለት ነው ለሰዎች ሁሉ የምመኝላቸው ሁሉም ሰው ከሚወደው ሰው ጋር ቢኖር ምኞቴ ነው። ግን ደግሞ እኛ እንደፈለግናት አይደለም ህይወት የምትመራን። በቃ ህይወት እንደመራችን ነው የምንሄደውና ሄሉዬ ምን አለበት ከምትወደው ከምታፈቅረው ሰው ጋር ፈጣሪ ቢያኖራ ትላለውኝ እና ምን ያክል ናቲን እንደምትወደው እናውቃለን። ምን ያክል እንደምታፈቅረው እሱም ያፈቅራታለና። እና በናቲ በጣም ብዙ ተፈትናለች፣ እኔና መድኃኔዓለም ነው የምናውቀው እያለች ትናገራለች። እሷ ራሱ ማለት ነው ናቲ ከኢትዮጵያ ከወጣ ጀምሮ ገና እስር ቤት ሳይገባም እንኳን በስልክ እያወሩ እንኳን እሷ በቃ ስሜቷ በጣም ተጎድቶ ነበረ። ለምን እጅግ በጣም ስለሚወደዱ ተለይቷት ሲሄድ እጅግ በጣም ነበር የተጎዳችው፣ እና ብዙ ሰው ያላየላት ፈተና አሳልፋለች ናቲ ማለት ነው። አሁን ሄሉ እንደተቀየረች አታስብ። ሲጀመር ምንም የተቀየረችው ነገር የለም በሄሉ ላይ። እኔ እንጃ እኔ መፍረድ አልችልም። ሲጀመር አልፈርድምም እንጂ ምንም በሷ ላይ የሚያስፈርድ ስራ አልሰራችም። ሄሉ በጣም ተጎድታለች። ስሜቷ ተጎድቷል። በዛ ላይ ሴት ልጅ ነች። ቆርጣም ጨክናም አይደለም። በቃ የራሷ ምክንያት ይኖሯታል። በዛ ሰዓት እጅግ በጣም ተጎድታ ስለነበረ እንዴ ቢያንስ ከጎኗ ሰው ያስፈልጋት ነበረ የምር ነገር ግን ከሄሉ ላይ የመጡ ሰዎች ሁሉ ሲቀየሩ እንጂ እሷ ስትቀየርባቸው አይቻል አቅም ከእሷ ላይ ግን ይቀየራሉ በሚገርመ ሁኔታ ማለት ነው እና በዚህ አጋጣሚ አንድ ነገር ልናገር ስለ ሄሉና ስለ እንዳልክ የተኮመተ ኮሜንት ነው እና እንዳልክ ባለፈው በሰራው ቪዲዮ ላይ አንዱ ኮሜንት አየውኝ ማለት ነው ሲጀመር እንዳልክን ልታመሰግኑት ነው የሚገባ፣ ለሚገባ እሷ በተሰበረችበት ጊዜ ከዛ ስብራቷን ሊያጽናናት በሄደ ዛሬ ላይ እንዳልክን ተወቅሳላችሁ። ሲጀመር እሷ ነች እኮ ከጎኔ ሁን ብላ የወሰደችው የሚል ኮሜንት አየውና፣ ይሄ በጣም በሚገርም ሁኔታ ሚዛናዊ ያልሆነ ኮሜንት፣ ትክክል አስተሳሰብ የሌለው ሰው ኮሜንት አዎ ሄሉ በጣም ተሰብራ ነበረ። በጣም ተጎድታ ነበረ። ነገር ግን እንዳልክን በየትኛውም ቦታ እና ከጎን ይሁን እና ከዚህ ሙድ አስወጣኝ ብላ እየጠየቀች ሴት አይደለችም። በዚህ ታፍራላችሁ። የምሬን ነው። በራሱ ጊዜ ነው። ከጎንሽ ልሁን፣ ላጽናናሽ ብዬ ነው የመጣሁት ብሎ እኮ ቪዲዮ ሰርቷል አይደል እንዴ? ማስረጃ እኮ አለ። ምንድን ነው ወስዶ ነገሩን ሁሉ ከሄሉ ላይ ለመለጠፍ ቸኮላችሁ በጣም ለአጽናናት መሄዱን ከዚህ ጋር ማንም አልካደም ማለት ነው። እኮ አጽናንቷታል፣ ከዛ ወደ አስወጥቷታል። መልሶ ምንድን ነው ያደረገው? ደስታ ሰጥቶ መንጠቅ ነው እንዴ ሰው ማጽናናት ማለት? በጣም ታሳዝናላችሁ። ግን ለማንኛውም ናቲ ማለት ነው እንዳልክ ምናምን የምትለው እንዳልክ የሚባል ነገር የለም። አሁን እሷ ብቻዋን ያለችው ምንም አይነት ሕይወት አልጀመረችም። ነፃ ሰው ነች። እንደ ጥፋተኛ እንኳን እንድትቆጥረት አንፈልግም። እውነት ለመናገር ማለት ነው እዚህ ጋር ሄዱ፣ ጥፋት የለባትም። በቃ ሴት ልጅ እንደመሆኗ መጠን በጣም ተሰብራ ነበር። እውነት ለመናገር እንዴ ቪዲዮን እኳ የተመረዳት ትችላለህ ናቲ። የአሁን የአሁን ቪዲዮዎችን ሳይሆን እስኪ ወደኋላ የተሰበረችባቸውን ጊዜያቶች ቪዲዮ ነበሩ ያወራቻቸውን መልእክቶች እስኪ ተመልከታቸውና ሄሉም ምን ላይ እንደነበረች በደንብ ትረዳለህ ብዬ ተስፋ አደርጋለሁ። የነበረው ማለት አሁን እንደነበረው እንደማይሆን አውቃለው ነገሮች ሁሉ እንደማይስተካከሉ አውቃለሁ እያልክ ነበረ። እሱ ያንተ እቅድ አይደለም፣ ያንተም ሄሉም እቅድ አይደለም። የምር ፈጣሪ ከፈቀደ የማይሳካ ነገር የለም። ምናልባት እናንተ እህልዋችሁ ካላለቀ እህልዋችሁ አንድ ከሆነ ነገ ትገናኙ ይሆናል። ማን ያውቃል? እንደውም ሄሉ ወደ ውጭ መውጣት ትፈልጋለች አይደለ። ምንም የሚታወቅ ነገር የለም። ስለዚህ እንደዚህ አይነት ጥያቄዎችን ደግሞ ሚዲያ ላይ ሳይሆን አሁን ምን ችግር አለ። መጣ አይደለ። ናቲ ስለመጣ ደስ ብሎናል። ነገር ግን እንደዚህ አይነት ጥያቄዎች ለምንድን ነው በሷ ያልጠየካት? ለምንድን ነው ውስጥ ላይ ያልጠየካት? የምርም የሄሉ አይነት ተመሳሳይ ስሜት ካንተ ካለ ከውስጥ ካለ ይሄን ነገር በውስጥ መጠየቅ ነበረብ። ሚዲያ ላይ ምን ብላ እንድትመልስልን ነው የምትፈልገው? ማለት መልስ እንድትሰጭኝ እፈልጋለሁ እያልካት ነበረና፣ በውስጥ አውርታት አልመልስም ብላለች አላለችም። እርግጠኛ ነኝ ሲጀመር በውስጥ ብታወራ ኑሮ እንደዚህ ብላ አትሰራም ነበረ ቪዲዮ እና የምር የምር ማለት ነው። ሚዲያ ላይ እንደዚህ ብላ መልስ እንድትሰጥህ አትጠብቅ። ቢያንስ መልስ ማወቅ የምትፈልገው ነገር ካለ በውስጥ ጠይቃት። ባይነኝ ነኝ ማለት ነው።